እንግዲህ የኮሎን ካንሰር ከትልቁ አንጀት አካል የሆነው ኮሎን የሚበለጠው ካንሰር ነው። ትልቁ አንጀት ከላይ ወደ ላይ የሚሄድ ኮሎን አካል የሆነው ኮሎን፣ ወደ ታች የሚሄድ ኮሎን የተሰራ ነው። ከዚያም ወደ ረክተም እና ወደ አንዱስ ይሄዳል። እና በእነዚህ ኮሎን ማንኛውም ክፍል ውስጥ የሚኖር ካንሰር የኮሎን ካንሰር ይባላል። በተጨማሪም በሰዎች ውስጥ የተለመደ ነው። ወደ ላይ የሚሄድ ኮሎን አካል የሆነው ኮሎን፣ ወደ ታች የሚሄድ ኮሎን የተሰራ ነው። ከዚያም ወደ ረክተም እና ወደ አንዱስ ይሄዳል። እነዚህ የኮሎን ካንሰር የተለመዱ የኑሮ አካላዊ ምክንያቶች ናቸው። ሁለቱም ቀኝና ግራ እንደዚሁ ነው። ስለዚህ በላይ ወደ ላይ የሚሄድ ኮሎን ካንሰር ወይም ቀኝ ኮሎን ካንሰር እና በታች ወደ ታች የሚሄድ ኮሎን ወይም ግራ ኮሎን ካንሰር አለው እና ምልክቶቹ ለሁለቱም የተለያዩ ናቸው። ለታች ወደ ታች የሚሄድ ኮሎን ካንሰር ዋነኛ ምልክቶች የማህደር ልምዶች ለውጥ ናቸው። ስለዚህ ትንሽ ማህደር ማለት ነው። ከዚያም ድርቀት ወይም የማህደር ሙሉ እንደማይሆን ስሜት ይከተላል። አንዳንድ ጊዜ ደም ከማህደር ጋር የተቀላቀለ ወይም ብቻውን ደም ማህደር ሲያልፉ ሊኖር ይችላል። ወደ ላይ ለሚወጣው አንጀት በጣም የተለመዱ ምልክቶች እንደ ህመም ያሉ ነገሮች ናቸው። በትክክል በታች ቀኝ ክፍል ያለ ህመም፣ እንዲሁም ድካም እና ደም እንደሚጠፋ፣ ስለዚህ ሄሞግሎቢን ይቀንሳል። እንደዚሁም አይኖች ያለማ ይሆናሉ። ታካሚዎች ከተለመዱት ይልቅ ይደክማል። ነገር ግን በመጀመሪያ ደረጃ አንድ ሁለት እና ሶስት ዋነኛ ህክምና ለኮሎን ካንሰር ቀዶ ጥገና ነው እና ከቀዶ ጥገና በኋላ አንዳንድ ጊዜ የቀሩ ሊሆኑ ይችላሉ የሚሉ ህዋሶችን ለማጥፋት ኬሞቴራፒ እንሰጣለን። ነገር ግን በደረጃ አራት የኮሎን ካንሰሮች ዋናው ህክምና የህክምና ህክምና ነው እሱም ኬሞቴራፒ ከተነጣጠረ ቴራፒ ወይም የበሽታ መከላከያ ህክምና ጋር በካንሰር ህዋሶች ሞለኪውላር አቀማመጥ መሰረት ነው። የኮሎን ካንሰርን ማከላከል በጣም በጣም አስቸጋሪ ነው። በግልጽ አንዳንድ የኑሮ አካሄድ ለውጦች እንደ አመጋገብ ለውጥ፣ የአካል እንቅስቃሴ መጨመር፣ ቀጭን የሆነ የሰውነት ክብደት መጠበቅ በተለምዶ ለኮሎን ካንሰሮች ይረዳል የኮሎን ካንሰር አደጋን መቀነስ። ነገር ግን የኮሎን ካንሰር ማረጋገጫ በቀደም ብሎ የሚኖር ካንሰርን ለማለክ በጣም አስፈላጊ መንገድ እንደሆነ አምናሉ ይህም በመጀመሪያ ወይም ሁለተኛ ደረጃ ላይ ነው። የማድነቅ እድል በጣም ከፍተኛ ሲሆን ከሶስተኛ ወይም አራተኛ ደረጃ ይልቅ። ስለዚህ በተለምዶ የምንምራው ነገር ደካማ ደም መለየት የሚያስችል ምርመራ ማድረግ ነው። ስለዚህ በምንኛ ደም እንደሚገኝ በላቦራቶሪ ቢያንስ ከሁለት ወይም ከሶስት ዓመት አንድ ጊዜ ማረጋገጥ አለበት እና አንድ ሰው ከፍተኛ የካንሰር አደጋ ካለው እንደ በሽታ የቤተሰብ ታሪክ ከፍተኛ ከሆነ ከኮሎን ምርመራ ማድረግ አለበት ከአምስት እስከ አስር ዓመት አንድ ጊዜ።